ጌታችን መድኃኒታችን ክርስቶስ ታላቁ ጾም ጾመ ኢየሱስ ይባላል። አብይ ጾም ይሉታል፣ ትልቅ ማለት ነው። ከሁሉም ለየት ያለ ታላቅ ለማለት አብይ ይብለውታል እና ከሁሉም ከሰባቱ አጽዋማት ትልቁ ጾም ይሄ ነው። ሳምንታቱ የተሰየሙበት ምክንያት የቅዱስ ያሬድ ስያሜን ነው። ይሄ ያንተ ቤት ያንተ ቤት የምቆም ሰው አይደለሁም። ግን ፍቅርነ ዘላለም የሚመስለማንም የለም ግን ፍቅርና ለዘላለም የሚመስለማንም የለም። እንደ ሊቃውንቱ እንደ አባቶቻችን የመጀመሪያውን ሳምንት ዘወረደ ብለውታል። የዝግጅት ሳምንት ይሉታል። ይሄ ከጾሜ ኢየሱስ ውጭ የመጀመሪያው ንስሐ የሚገቡበት የሚዘጋጁበት ራሳቸውን በቀኖና የመጡበት ዘመነ መርዓዊ እንደመሆኑ መጠን ወደዚህ ጾም ሲገቡ ደግሞ ራሳቸውን የሚያለማመዱበት የመጀመሪያ ሳምንት። ከዚያ ደግሞ ቅድስት ነው። እንግዲህ ቅድስት የተባለበት ደግሞ በቅድስት ቤተ መቅደስ ላይ በቤተ መቅደሱ ላይ እግሮቹ ቁመው አረባ ቀን አረባ ሌሊት የጾመበት ጾምን የቀደሰበት ራሱ ኢየሱስ ክርስቶስ የጾመው ጾም ስለሆነ ጾመ ኢየሱስ አብይ ጾም ስለሆነ በቅድስት እንግዲህ ሁለተኛው ሳምንት ቅድስት እና እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ብሎ ጾም፣ ጸሎት እነዚህ ሁሉ ስግደት ለእግዚአብሔር እኛን ለቅድስና አገልግሎት ያበቁናል። ይሄ ጾመ ኢየሱስ ሰኞ ተጀምሮ መቼ ነው የሚያልቀው? የሆሳዕና ዋዜማ ቅዳሚት ያልቃል። ቅዳሚት ያልቃል ማለት ነው። ሊቃውንቱ ግን ይሄንንም 55 ቀን ሲሆን አሁን ይሄ ጾም 15ቱን ለመጀመሪያው ለዘውረደ ወይም ጾመ እርቃል ተብሎ ለተሰየመው ለሱ ይሰጡና አምስቱን ለሱ ይሰጣሉ። አምስቱን ደግሞ ሆሳአና ይሄ ከሆሳአና በኋላ ያለው ሳምንት ጾመ ህማማቱን ይሄ መከራውን ግርፋቱን የኢየሱስ ክርስቶስን መከራውን እሱን ለማሰብ ይላሉ። ስለዚህ እነዚህ ሁለቱ ሳምንት ሲደመሩ 15 ይሆናሉ። ጾም እርቃል የመጀመሪያውን ሳምንት አንድ ሳምንትና ህማሙን የምናስብበት ከሆሳአና እስከ ቅዳሜ ስዑር ያለውን ሲያስቡት 15 ቀን ይሆናል። እና እንደገና ደግሞ በሁለተኛ ደረጃ ቅዳሜና እሁድን ሲቆጥሩ 15 ቀን ይሄን አሁን ብዙዎች ለምን 55 ቀን ሆነ? እሱ የጾመው 40 ቀን ነው ይላሉ። ስለዚህ እነዚህን ቅዳሜና እሑድን 15 ጾመ ቀንና ተማማቱን ስናስብ 15 15 ነውና 55 ቀን መጣ ማለት ነው። ቀጥሎ ምኩራብ ነው። ምኩራብ በምኩራብ አይሁድ ያው ለጸሎት ህገ ኦሬትል ለመማር ለትምህርት የሚሰበሰቡበት ቦታ ምኩራብ ነው። ዋናው ቤተ መቅደስ በኢየሩሳሌም ነው የሚገኘው ኢየሩሳሌም ግን አይሁድ ግን በሁሉ ቦታ ተበትነው በሄዱበት ቦታ ሁሉ ምኩራብ መሰባሰቢያ ለጸሎት፣ ለአምልኮት እግዚአብሔር ለመፈጸም ምኩራብ ይሰራሉና በዚያ በምኩራብ አይሁድ ጌታችን ኢየሱስ ክርስቶስ ተገኝቶ ቤቱን በተለይም ምኩራቡ ጥሩ ስራ ሲሰራበት አልታየበትም። ለጸሎት፣ ለአምልኮት ሆኖ እያለ ነገር ግን ያልሆነውን ያልተገባውን ነገር በማድረጋቸው ምክንያት በምኩራብ አይሁድ ተገኝቶ ቤቴ የጸሎት ቤት ነው፣ እናንተ ግን የነጋዴ የንግድ ቦታ አደረጋችሁት፣ የአባቴ ቤት የጸሎት ቤት ነው ብሎ ይህንን በስፋት የጸሎት ቤት የአምልኮት ቤት መሆኑን ያስተማረባት ነው። ምኩራብ መጻጉ ደግሞ በሽተኞችን መፈወሱ ነው። በተለይም በአንደኛው 38 ዓመት የአልጋ ቁራኛ የደወዳኛ ሆኖ የተኛውን መጻጉ በዛ በቤተ ሳይዳ ወዲያውኑ አልጋህን ተሸክመ ሂድ ብሎ ፈወሰው። አዳ ነው በቃሉ ክርስቶስ በሁሉ ያድናል። የአለፈው ሰንበት መጻጉዕ ተብሎ ስያሜው በዚህ ተሰይሟል። ጸሎቴ ቢሆን ለወረት፣ ጎዶሎ ቢሆን እኔ ምረት፣ ባርከኝ እኔን ከሰማይ፣ በደል ጥፋቴንም ሳታይ፣ ቀባኝ ጠርተ ሰጠኝ ከፍ ያለ ወንበር ሳይኖረኛ አንድም በጎነት ባረካይ በጅ በረከት። አምስተኛው ሰንበት ነው፣ ደብረ ዘይት ይባላል። እንግዲህ ደብረ ዘይትን ስናስታውስ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረውን ቅዱስ ወንጌል መነሻ እናደርጋለን። በማቴዎስ ወንጌል ምዕራፍ 24 ቁጥር 42 ላይ ጌታችሁ በየትኛው ሰዓት እንደሚመጣ አታውቁምና እንግዲህ ተክታችሁ ጠብቁ፤ የተናገረው አምላካችን ጌታችን ኢየሱስ ክርስቶስ ነው። እንግዲህ ደብረ ዘይት ስንል የወይራ ተራራ ማለት ነው። በኢየሩሳሌም በእስራኤል አገር ከኢየሩሳሌም በስተ ምስራቅ የሚገኝ ቦታ ነው። ያ ቦታ በአብዛኛው የወይራ ተራራ የወይራ ዛፍ የበዛበት ስለሆነ ደብር ተራራ ነው ዘይት የዘይት ተራራ ደብረ ዘይት ይባላል። ብዙ ጊዜ ጌታችን ኢየሱስ ክርስቶስ በዚህ ቦታ ላይ እየተገኘ ወንጌልን አስተምሯል። አቡነ ዘበሰማያትንም ለሐዋርያት ያስተማርበት የመምጣቱንም ነገር፣ የዚህ ዓለም ፍጻሜ መቼ ይሆናል፣ እንዴት ነው የመምጣትስ፣ ምልክቱ ምንድን ነው ብለው ቅዱሳን ሐዋርያት በጠየቁት ጊዜ በዚህ ቦታ ላይ ጌታችን ኢየሱስ ክርስቶስ ጌታችሁ በየቱኛው ሰዓት እንደሚመጣ አታውቁምና እንግዲህ ተክታችሁ ጠብቁ ብሎ ስለ ነገረ ምጽዓቱ በስፋት ያስተማረበትና የዓለም ፍጻሜ እንዴት እንደሚሆን ምልክቶቹ ደግሞ ምን እንደሆኑ በዚህ በስፋት ያስተማረበት ነው። በዚህ ደብረ ዘይት በተባለ ለጊዜው ለሐዋርያትና ለተከታዮቹ ያስተማረበት ቦታው ደብረ ዘይት ይባላል። ጌታችን ኢየሱስ ክርስቶስ በተነሳ በአርባ ቀኑ ያረገበት ነው ደብረ ዘይት። እንደገና ደግሞ ነገረ ምጻቱ የሚነገርበትም ነው። እንግዲህ ይህ ደብረ ዘይት በቤተፋጌና በቤታንያ የተከበበ ነው። እንደገና ደግሞ ጌታ በጸሎተ ሐሙስ የጸለየበት ጌቴ ሰማኒም ይገኙበታል። ከኢየሩሳሌም ወደ ሰባ ምዕራፍ ይለዋል። ቤተ ክርስቲያን በዓመት አራት ጊዜ ታስባታል ደብረ ዘይትን ደብረዘይት በዓመት አራት ጊዜ ነገረ ምጽዓቱ ነው። ምንድነው? በዛ በዚህ በማቴዎስ 24 ላይ እንደተቀመጠ ጌታችን ከሕዝቡ ተለይቶ ወደ ምሽት በሚጓዝበት ሰዓት ቤተ መቅደሱን ያሳዩታል እና ቤተ መቅደሱን ሲያሳዩት ይሄው እንደተሰራ እንዲህ የተሰራው ምናምን እያሉ ሲያሳዩት ይሄ ይፈርሳል እኮ ድንጋይ በድንጋይ ላይ ይቀርም ይፈርሳል፣ አላቸው ይላል። እና ምንድነው? ምልክቱን ንገረን። ይሄ ድንጋይ በድንጋይ ላይ ይቀርም ይፈርሳል ሲላቸው፣ ምንድነው? ምልክቱ ነው ያሉት ምልክቱን ከአንድ እስከ 11 ምልክቱን ነግሯቸዋል። ጌታ ኢየሱስ ክርስቶስ በዚህ በደብረ ዘይት ሲያርግ ምንድን ያሉት አባቶች ሐዋርያት ባርኳቸው፣ ከፍ ከፍ አለ። በዚህ በሉቃስ ወንጌል ላይ ተጻፈ። ከፍ ከፍ አለና ተለያቸው፣ ደመና ከለላቸው ይላል። እያዩት እና እያዘኑም እየተደሰቱም እየዘመሩ ነበር። መጀመሪያ ባርኳቸው ሥልጣን ሰጥቷቸዋል እና ግን ሲሰወራቸው ደግሞ ሲያዝኑ መላይክት ቀርበው ይህ ሲያርጋ ያያችሁት ዳግም ይመጣል አሏቸው ይላል። ይህ ሲያርጋ ዳግም ይመጣል። ለምን ለፍርድ ነው የሚመጣውና እና ደብረ ዘይት በቤተ ክርስቲያናችን የሚታሰበው ነገረ ምጻቱ ነው የሚታሰበው። እንግዲህ ጌታችን ኢየሱስ ለሁለት ዓላማዎች መጥቷል። አንደኛው ሰው ሆኖ ከቅድስት ድንግል ማርያም ተወልዶ ሰው ሆኖ ሰውን ለማዳን ነው። ሁለተኛው መምጣቱ የሚታሰበው ነገረ ምጽቱ ደግሞ ይሄንን ዓለም በክበበ በግርማ መንግስቱ በክበበ ትስቤት ይመጣል፣ በግርማ መለኮት ይመጣል። በሚያስፈራ ግርማ ማለት ነው። እንዳለፈው ምጽአቱ አይደለም። አሁን ያው ሆኖ አመጣል። አዎ፣ ለጻድቃን ሊፈርድላቸው፣ በኃጥአን ደግሞ ሊፈርድባቸው። ሕጉን ትእዛዙ ለጠበቁ ደግሞ እናንተ ያባቴ ቡሩካን ዓለም ሳይፈጠር የተዘጋጀላችሁ መንግሥት ኑ ውረሱ፣ መንግሥቴን ውረሱ ለማለት መንግሥቱን ሊያወርሳቸው እና የዓለም ፍጻሜ ይሆናል። አጠቃላይ በዚህ ምድር ላይ ያሉ ሁሉ በሞተ ስጋ ይለያሉ። ሰዎች ሁሉ ይሞታሉ፣ ያንቀላፋሉ፣ ወደ መቃብር ይወርዳሉ። ከዛ በኋላ ጌታ በሚመጣ ጊዜ ግን ሶስት ጊዜ መለከት ይነፋል። ቃል ኪዳንህን አክባሪ ሳማይነ ሁሌ ማሪ የማልከውንም አላ ትረሳማት ልምጭላ መካሪ ድንቅ መምሬ ላንተ ነው ዜማ መዝሙሬ ፍቅርነ ካባትም በላይ የሰማይ የምድር ሲሳይ። ሳምንቱ ቅዳሴውም እንግዲህ በጣም የሚገርም ቅዳሴ ነው። ነገረ ምጻቱን ነው የሚያስበው። ሰው ሆይ እያለ ነው የቀዳሴ አትናቴዎስ ነው። ሰው ክቡር ሲሆን ራሱን አላየም። ራሱን እንደ እንስሳ አረገ፣ ከእንስሳም ከፋ ያለ። ግን ሳምንቱ በሙሉ ነገረ ምጽዓቱ የሚነገርበት ሰዎች፣ ጌታ እንደሚመጣ ለምሳሌ፣ የሚያልፉ የማያልፉ አሉ። ዓለም ያልፋል አይደል? ግን የማያልፉ አሉ። ከእነዚህ ውስጥ የማያልፉት ሰማይና ምድር ያልፋል፣ ቃሌ ግን አያልፍም ነው። ከሚያልፉት ለተሰንበት አታልፍም፣ መንግሥተ ሰማያት አታልፍም ብሔረ መላይት ወይም የመላይት ከተማ አታልፍም። ገሃነመ ሰዓት አታልፍም። ቤተክርስቲያን ለልጆቿ ታስተምራለች ምክንያቱም እንደማይቀር ቢዘገይም እንደማይቀር እንደውም ምንድን ነው የሚለው ቀኒቱና ሰዓቱን አታውቁምና ተዘጋጅታችሁ ጠብቃል። እዚህ ማቴዎስ 25 ቁጥር 14 ላይ 13 ላይ ቀኒቱን ሰዓቱን አታውቁምና ተዘጋጅታችሁ ጠብቋል። ሁል ጊዜ ቤተክርስቲያን ልጆቿ ንስሐ እንዲገቡ የቀሙትን፣ መልሰው የበደሉትን ክሰው ቅዱስ ሥጋውን ክቡር ደሙ ተቀብለው እንዲጠብቁ የማታልፈው መንግሥተ ሰማያት ለማውረስ ሁሉ ጊዜ ዝግጁ እንደሆነ ምክንያቱም እኛ ስለ ዛሬ ነው የምናውቀው ስለ ነገ የምናውቀው ነገር የለም። ስለዚህ ሁሉ ጊዜ ዝግጁ እንድንሆን ቤተ ክርስቲያን የምታስተምርበት ሳምንት ለጻድቃን ሊፈርድላቸው፣ በኃጥአን ሊፈርድባቸው እንደሚመጣ የሚታወስበት ነገርም ምጽዓቱ እየታወስን እዚህ ጌታችን ኢየሱስ ክርስቶስ ጌታችሁ በየትኛው ሰዓት እንደሚመጣ አታውቁምና እንግዲህ ተዘጋጅታችሁ ጠብቁ ነው። ይሄ ነው አዋጁ በደብረ ዘይት። ይሄ ነው አዋጁ ተዘጋጅታችሁ ኑሮ እነ በምንድን ነው? በመልካም ስራ፣ በበጎ ስራ፣ በንስሐ ህይወት ወደ እግዚአብሔር በመመለስ እግዚአብሔር እንዲህ ብሎናል። እንደነዚያ አስር ቆንጃጅት መብራታቸውን ይዘው ሙሽራውን ለመቀበል ሲጠብቁ የነበሩ አምስቱ ልባሞች ነበሩ፣ አምስቱ ደግሞ ሰነፎች ነበሩ። ልባሞቹ መብራት ከዘይት ጋር ይዘው ሙሽራውን ይጠባበቁ ነበር፣ የመምጫውን ሰዓት ይጠባበቁ ነበር። ሳይሰለቹ በንቃት በትጋቱ ነው። አምስቶቹ ግን መብራት ይዘዋል፣ ግን ዘይት አልያዙም ነበር። በኋላ እንቅልፍ እንቅልፍ አላቸው እና ሲተኙ፣ ያን ጊዜ ሁካታ ሆነ። ሙሽራው መጣ ተቀበሉ የሚባል አዋጅ ታወጀ። በዚህ ጊዜ እነኛ ተዘጋጅተው የነበሩ ሙሽሮች እነኛ አምስቶቹ ተዘጋጅተው ከሙሽራው ጋር ወደ ወደ ሰርጉ ቤት ለመግባት ማለት ነው። እነኛ ደግሞ የለም መብራታችን ሊጠፋብን ነው ዘይት ስጡን ብለው ከነሱ ለመጠየቅ መጡ። የለም ለእኛና ለእናንተ ባይበቃስ እናንተ ወደሚገዛበት ሂዱ አሏቸው። ሊገዙ ሄዱ። ሙሽራው መጣ። ተዘጋጅተው የነበሩ ከሙሽራው ጋራ ወደ ሰርጉ ቤት ገቡ። ሙሽራው ክርስቶስ ነው። ተዘጋጅተው የነበሩ እነኛ አምስቱ ልባሞች የተባሉ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት፣ ቅዱሳን ክርስቲያኖች ንስሐ የገቡ ስጋውን ደሙን እየተቀበሉ ህጉን ትእዛዙን የጠበቁ ምሳሌዎች ናቸው እና ሃይማኖትን ከፍቅር ጋር የያዙ ፍቅር ከሌለ ሁሉ ነገር ሁሉ ከንቱ ነው እና ዘይቱ የፍቅር ምሳሌ ነው እና በጾም ሃይማኖትን ከምግባር ጋር አስተባብረው ይዘው የተገኙ። እነዚህ ናቸው አምስቱ ልባሞች የተባሉ። እነዚያ ግን ሰነፎች ናቸው። ሃይማኖት አላቸው ግን ምግባር የላቸውም። ጾም፣ ጸሎት፣ ምጽዋት፣ ስግደት፣ እሳ መግባት፣ ስጋውን ደሙን መቀበል ይሄ ቀርቷቸው ነበረ፣ የነዛ ምሳሌ ናቸው። ስለዚህ አሰባብረው ይዘው እንዲገኙ ቅዱሳት መጻሕፍትን እያጣቀሱ መምህራን እያስተማሩ የሚቆዩበት ሳምንት ነው ማለት ነው።

ስትናን አስተምሯል በመጨረሻው ደግሞ በዕለተ ዓርብ ፍቅርን አስተምሯል። በጣም የሚገርመኝ ነው ክርስቶስ ፍቅርን ያስተማረው እንደውም እዚህ ዮሐንስ ወንጌል ምዕራፍ ሶስት ላይ ዓለሙን እንዲሁ ወዶታል ይላል ዮሐንስ ምዕራፍ ሶስት ዓለሙን እንዲሁ ሳንጠይቀው እኮ ነው ዓለሙን እንዲሁ ወዶታል ና አንድ ልጁን ለቤዛነት ላከው ይላል። በአምስት ሺህ ዓመት ዘመን ውስጥ በጣም አስቸጋሪዎች ነበሩ። ለደጋጎች እንኳ የማይመች ትውልድ ነበር ና ዓለሙን ድወዱ ታዲያ። ስለዚህ ከኋላ ሲመጣ ፍቅርን አሳየን። ሲጠመቅ በዮሐንስ ነው ወደ ዮሐንስ ይሄዱ ወደ ወርዳን ሲሉ የተጠመቀው። እንደገና ደግሞ በጉዞው ላይ ትትናን ሲሰድጉት ሲፈውስ ለምሳሌ መጻጉን አርጋን ተሸክመና ሄድ ሲሉት እነሱ ለክስ የተዘጋጁበት ነበር። አይኑ ላይ ምንም ምልክት ግንባ የአይን ምልክት ግንባሩ ላይ የሌለውን ሰው አይነት ሲሰጠው እንዴት ቅዳሜ አበራህ እያሉ ለተሰንበትን ሻረ ራሱን የእግዚአብሔር ልጅ ያደርጋል፣ ራሱን ከእግዚአብሔር ጋር ያስተካክላል እያሉ ሲከሱት ሁሉ በቃ ትቷቸው ነበር። ሁሉ የሚሄደው ስንት ሲሉት ሲከሱት፣ ሲወነጅሉት እሱ ትቷቸው ያልፋል። ግን አንዳንድ ጊዜ ማያውቱም በመሰረቱ እና ምንድነው ያሳየን መጽናትን በጾሙ መጽናትን በጾሙ ፈተና ማለፍን አሳይተኗል። በመጨረሻው ሰዓት ግን ትትናን አሳይቷል። የጸሎተ ሐሙስ ለምሳሌ የደቀ መዛሙርቱን እግር ዝቅ ብሎ አጥቧል። ትትና ያሳዩቷል። እንደውም ቅዱስ ጴጥሮስ እኔ ባንተማ ዮሐንስም እኔና አንተ ላናጥብቅም ብሎታል። ቅዱስ ጴጥሮስም እኔ ባንተ አልታጠብም፣ እኔ ካላጠብኩ አትነጻህም። ፍቅርን ግን ሲገርፉት፣ ሲወድቅ ሲነሳ፣ ያሁሉ ግርፋት ተገርፎ መስቀል ላይ ሆኖ ግን የሚያደርጉትን አያውቁትም ነው ይቀርበላቸው። አሁን በዚህ በጾም ይቅርታ ካላደረግን ዋጋ የለውም። ዝም ብሎ መጾም መራብ ነው ምክንያቱም ፍቅር የሕግ ሁሉ ፍጻሜ ነች ነው ማለት ፍቅር ከሌለ ባዶ ነው። አዎ ጾሙ ላይ ፍቅር ያስፈልጋል፣ ትህትና ያስፈልጋል፣ ለሌሎች ማዘን፣ ለሌላቸው ማዘን ያስፈልጋል፣ ለሌላቸው ማካፈል ያስፈልጋልና የመስቀሉ የመጨረሻው ግን ፍቅር ነው። እርሱ ስለኛ ራሱን አሳልፎ ሰጥቷልና ስለዚህ ፍቅር አይተን ላል ዮሐንስ በመልእክቱ አንደ ዮሐንስ ላይ ዮሐንስ፣ እንግዲህ እስከ መጨረሻው መስቀሉ ስር ነበር። እስከ መጨረሻው ሁሉ ነገር አይቷል ዮሐንስና እናቱንም እንግዲህ እናታችን ቅድስት እንግዲህ ማርያም በእናትን የተቀበለልን እሱ ነው የተረከበልን እነሆ ልጅሽ እነሆ እናት ብሎ ለጊዜው ለእሱ አደራ ሰጠ ፍጻሜው ግን ለእኛ በመለያየታችን የተሻለ ነገር አላገኘንም እርስ በርሳችን በመጋጨታችን በመሳደዳችን እየጠነከረብን ፈተናው እየጠነከረብን ሁሉ ነገሮች ከአቅማችን በላይ የሆኑ መጡብን እንጂ የተሻለ ነገር አላገኘንም በመለያየታችን ፍቅር ቢሆን ግን አንዱ ተጋግዘን የአንዱ ለሁለት ለሶስት ሰው ይበቃል ሊሆን ይችላል። በረከት እንዲወር ይችል ነበረ። ስለዚህ ጾሙ የሚያስተምረን ወደ ክርስቶስ ደግሞ ወለታ አረብን ስናስብ ደግሞ የጾመ ኢየሱስ እንደመሆኑ መጠን የጌታ ጾም እንደመሆኑ መጠን የሚያሳየን በፍቅር ሆነን በፍቅር እየጾምን በትትና እየጾምን ብንጓዝ አንዱ እዚህ ሰላም ይኖረናል፣ ጤና ይኖረናል፣ በረከት ይኖረናል በመጨረሻው ደግሞ መንግስቱን ወርሳለ ማለት ነው። ጌታችን ኢየሱስ ክርስቶስ በዮርዳኖስ ከተጠመቀ በኋላ ሳይውል ሳያድር ገዳመ ቆሮንቶስ ገብቶ አርባ ቀን አርባ ሌሊት ነው የጾመው። ከቆመ ሳይቀመጥ ከዘረጋ ሳያት አርባ ቀን አርባ ሌሊት ጾመው በዚህ ጊዜ ሶስቱን አርእስተ ኃጣውእ ድል ነስቷል። ፈታኙ ሰይጣን አዎ ጌታችን ኢየሱስ ክርስቶስ ስጋ ለብሶ ስለመጣ ሊፈትነው መጥሶ ነበረ። ነገር ግን በሶስቱ አርእስተ ኃጣውእ ፈትኖት ነበረ። እነዚያን ሁሉ ድል አድርጎታል እና እሱ ድል እንዳደረገ ሁሉ እኛም ትሕትናን፣ ፍቅርን፣ ትዕግስትን ገንዘብን እንድናደርግ ለሱ አምልኮት፣ ውዳሴ፣ ቅዳሴ ለእግዚአብሔር ማቅረብ እንደሚገባን በሚገባ አስተምሮናል ጌታችን ኢየሱስ ክርስቶስ ማለት ነው። በጾማችን ሰዓት ነፍሳችን ኃይል ታገኛለች፣ ብርታት ታገኛለች፣ ነፍሳችን ተለመልማለች፣ ስጋችን ይደክማል እና የነፍስ ቁስል ደግሞ የሚፈወሰው በጾም ነው፣ በጸሎት ነው እና ይህን ሁሉ ሥራ አሰርቶልናል። እንግዲህ እነሆ እኔ በመካከላችሁ እንደ አገልጋይ ነኝ ብሎ ራሱን ዝቅ አድርጎ ከቤተልሔም ጀምሮ እስከ ቅራኔ ድረስ ስናየው ትህትናውን ያደረገልን ቸርነት፣ በጎነት፣ ርኅራ ይሄ እንደ ገና የተራቡትን እያጠገበ በአምስት እንጀራ በሁለት ዓሣ አምስት ሺህ ሕዝብ እየመገበ አዎ እንደ ራባቸው እንዲሄዱ እኔ አልፈቅድም የሚመገቡትን ስጧቸው ብሎ ሐዋርያትን ሲያዝ አምስት እንጀራና ሁለት ዓሣ ሲያቀርቡለት ባርኮ መግቧቸዋል። ይሄ አባትነቱ መግቦቱ ቸርነቱ እና የጎበጡትን አቅንቷል፣ የታመሙትን ፈውሷል፣ የሞቱትን አስነስቷል፣ የሁሉ የአምላክነት ስራውን ሰርቷል። እንግዲህ እሱ ዝቅ ብሎ እንደ አገልጋይ አምላክ ሲሆን በትህትና ዝቅ ብሎ የሐዋርያትን እግርን ሳጥብ አይተነዋል። ዝቅ ብሎ ትህትናውን አይተነዋል። እና እሱ እኔ ያደረግኩትን አይታችኋል አይደለ እናንተም እንደዚሁ አድርጉ ነው ያለን። ክርስቲያኖች ሁሉ ክርስቲያኖች ሁሉ እኛ በእውነቱ የክርስቶስ ተከታዮች የሆን ክርስቶስ የሠራለንን የምስራችን ቃል ወንጌልን ሰምተናልና ሰሚዎች ብቻ ሳንሆን በተግባር ላይ እንድናውል አይደለም? ግን ፍቅር ለዘላለም መስለማ ሚ ፍቅር ለዘላለም የሚመስልማን እሱ በቸርነቱ በደላችን፣ ኃጢአታችን ይቅር ብሎን እርስ በርሳችን ተዋደን በፍቅር በአንድነት በስምምነት የምንኖርበትን ዘመን እንዲያድለን ፈቃዱ የሆንልን ለብርሃነ ትንሣኤው በሰላም ያድርሰን። እግዚአብሔር ይባርካችሁ። በትህትና ጾመን በረከት እንድናገኝ ለሀገራችንም ለሕዝባችንም እግዚአብሔር አምላካችን ሰላሙን እንዲሰጠን በፍቅር በትሕትና ብንጾም መልካም ነው። ላለሁኝ በሰላም አስጀምሮ እዚህ ደርሰናል። በሰላም እንዲያስፈጽመን ቅዱስ ፈቃድ ይሁንልን። ቃል ኪዳንን አክባሪ ታማኝ፣ ሁሌ ማሪ የማልከውንም ማላ አትረሳማችልም ችላ መካሪ፣ ድንቅ መምህሬ ላንተ ነው ዜማ መዝሙሬ ፍቅርን ከአባትን በላይ የሰማየ ምድር ሲሳይ